ነቢያችን ሰለላሁ ዓለይሂ ወሰለምን አላህ ስብሃነ ወተዓላ አስነሳቸው። ሰዎች ከባዕድ አምልኮ ይወጡ ዘንድ አስተማሩ። ያ ቀውሙ ቁሉ ላ ኢላሀ ኢለላህ ቱፍሊሑ። የመጀመሪያ ትምህርታቸው ይሄ ነበር። ህዝቦች ወይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ነበር። ለዚህም መስዋዕት ከፈሉ። ከሀገራቸው አሳደዷቸው፣ ገረፏቸው፣ ደበደቧቸው፣ አቆሰሏቸው፣ አደሟቸው፣ ተዋጓቸው፣ ከህዝብ ሁሉ አራቋቸው። ያን ሁሉ መስዋዕት ተቀብለው ግን እርሳቸው

ነገ እንግዲህ ከይበር ላይ የሚገኙ አይሁዲዎች ነቢዩ ሙሐመድ ሰለላሁ አለይሂ ወሰለምን እንዋጋለን ብለው አወጁ። በዚህ ጊዜ ነቢያችን ሰለላሁ አለይሂ ወሰለም ምን አሉ። ነገ ለአንድ ሰው ባንድራን እሰጣለሁኝ አሉ። ነገ ሲሉ ትንቢትን እየተናገሩ ነው። ወደፊት ስለሚሆን ነገር ነው። ነቢይ ትንቢትን ይናገራል፣ ተአምራትን ይሰራል አይደል? ይህ አንድ አሁን ምን እነግራችሁ፣ ሁለቱ አንድ ትንቢት አንድ ተአምር ሊሰሩ ነው። ነቢያችን ሰለላሁ አለይሂ ወሰለም ነገ ለአንድ ሰው ባንድራ እሰጣለሁኝ አሉ በሚደረገውም ጦርነት ላይ ድልን ትነሳላችሁ፣ በዚያ ሰው አማካኝነት አሉ። ያ ሰው አላህንና መልክተኛውን ይወዳል፣ አላህና መልክተኛውን ይወዱታል ብለው ተናገሩ። ወታቸው አላረን ወየፍተሑላሁ ዓላ የደይ ይሄ ነው ትንቢቱ። በዚህም ሰው እጅ፣ ባንዲራን በሚሰጠው ሰው እጅ ድልን ትነሳላችሁ፣ የነገው ጦርነት ላይ አሉ። እንግዲህ በነገው ጦርነት ላይ ከተሸነፉ ነብይነታቸው ሐሰት ሊሆን ነው። አንድ ነብይ ትንቢት እንተናገሩ የተናገረው ትንቢት ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። ወታቸው ያ ነቢይ ከአምላክ ዘንድ ለመሆኑ ትልቁ ማረጋገጫ የሚናገረው ትንቢት ባለው መሰረት ይፈጸማል፣ አይደል? አሁን ትንቢት ተናግረዋል። ነገር ግን ያ ሰው ማን እንደሆነ አልተናገሩም። አለ አንድ ሰው ብለው ተናግረው ሄዱ። ሰሓቦች ማን ነው ያ ሰው ብለው ሲወያዩ አደሩ። ፈባቱ የዱኩነ ሌይለተሁም አዩሁም ይዑጣሃ ማን ነው ይህን ባንዲራ የሚሰጠው ያ መልካም ሰው ብለው

ነገር ግን በጣም በሚያሳዝን ሁኔታ ይህ ሰው ማየት የተሳነው ሰው ነበር። ነቢያችን ሰለላሁ አለይሂ ወሰለምን ሶቦች ምን አሏቸው፣ እንቱ የአላህ መልእክተኛ ሆይ እርሱ አይኑን ታሟል አሏቸው። ማየት አይችልም ማየት የተሳነው ሰው ነው አሏቸው። ነቢይ ሰለላሁ አለይሂ ወሰለም ተአምር ሊያደርጉ ነው አሁን። እቶኒ ቢሄ አሉ፣ እርሱን ይዛችሁልኝ ኑ ወደ አምጡልኝ አሉ

የህመም ምልክት የማይታይበት እስኪሆንም ድረስ አየን አሉ። ተመልከቱ። አንድ ሰው ኮስ ሲሻለው አይኑን ወይ የሆነ ቀላ ያለ ነገር ምናምን ገና ሊኖር ይችላል። እንደዛ እንኳ የለም ብለው መሰከሩ ያዩ ሰዎች ከአለም የኩም ቢህ ወጅ ከዛ በፊት የህመም ምልክት የሌለበት እስኪ መስልም ድረስ ተፈውሶ ተመለከትን አሉ። አይንን አበሩ ነቢ ስ ላ አሉት። ወዲያው ምን አሉት? ይሄን ባንዲራ ያዝ አሉት። ወዲያውም ሄደ። እንዳሉትም ጦርነቱ ተደረገ፣ ድል አድርጎ ተመለሰ። ሁለት ነገር ተፈጸመ። አንደኛ የተናገሩት ትንቢት እውን ሆነ። ነገር እዚያ ሰው ባንዲራን እሰጣለሁኝ ድልንም ነስቶ ይመጣል ብለው ተናገሩ። ሁለተኛ ዓይንን አበሩ፣ ተአምርን አደረጉ። የእነዚህ ሁለቱ የነብያት የነብይነታቸው ማረጋገጫዎች ናቸው። ዓይን ስውር አብርተዋል። አልክ መሐመድና እንትኑ ያልነበረኝም ግን ዳውንሎድ ያደረግኩት ነው የእናንተ ቁርአን አልነበረኝም አሁን ዳውንሎድ እያደረኩት ነው። በአማርኛ ሰው መሐመድ አይነ ስውር አብሮቶ ያውቃል። ኢየሱስ በምድር ላይ ሲመላለስ በራሱ ስም ነበር አጋንንት የሚወጣው። እስቲል ናው ለወደፊትም በኢየሱስ ስም ነው አጋንንት የሚወጣው እና መሐመድ አይነ ስውር ሲያበራ በምድር ላይ እግዚአብሔርን አምላኩን እያገለገለ እያለ በማን ስም ነበረ የሚያደርገው? በማን ስም ነበረ ስልጣኑ የሚያደርገው? በራሱ ስም አጋንንትን አይረሳ ያስወጣ፣ በእግዚአብሔር መንፈስ ነው። እኔ በእግዚአብሔር ተረጋጊ። ኢየሱስ ክርስቶስ ምን አለ? እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ አለ። በሌላ ቦታ ላይ በምን ስም አሁን ሰይጣን ስትገስጸው በኢየሱስ ነው የምትገስጸው። አንዴ ረጋ በይ ልጨርስ። እኔ ምንም ረጋ ብዬሽ እያወራሁ ነው። ኢየሱስ ክርስቶስ በእግዚአብሔር ስም አጋንንትን አስወጣለሁኝ በእግዚአብሔር መንፈስ፣ በእግዚአብሔር ጣት እያለ ሲናገር የነበረው ስትገስጸው ኢየሱስን እንደዚህ በኢየሱስን ብለህ ነው አልሽኝ። የዛሬዎች ፓስተሮች በክርስቶስም ይነግዳሉ፣ በክርስቶስም ይነግዳሉ። እርሱ ግን ሲያደርግ የነበረው በአምላኩ ስም ነው። በአምላኩ ስምን ብሎ ሲያስወጣ ነበረ? ነበረ። እየሱስ በእግዚአብሔር መንፈስ አጋንንትን ያስወጣል ይላል መጽሐፍ ቅዱስ። በኢየሱስ ስም ነው አጋንንት ሲወጣ የነበረው። ያ መቃብር ላይ የነበረ መጽሐፍ ቅዱስ ላይ ከፈለክ ማንበብ ይችላለ። መቃብር ላይ ለዘመናት ተቀምጠው በሰንሰለት ታስሮ የነበረው በኢየሱስ ክርስቶስ በማን ስም እንደሚያስወጣ ማስረጃ ሳች ከምናገር ብዬ ነው መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ አምስት ላይ እንደዚህ ይላል። ሁል ጊዜ በሌሊት ቀንም አምስት ቁጥር አምስት ላይ ነው ማነብ ያለሁት። ሁል ጊዜም ሌሊትም ቀንም በመቃብር በተራራ ሆኖ ይጮህ ነበረ፣ ሰውነቱን በድንጋይ ይዋጭር ነበር። ኢየሱስም ከሩቅ ባየው ጊዜ ሰገደለት። በታላቅ ድምፅም እየጮኸ የልዑል የእግዚአብሔር ልጅ ሆይ፣ ከእኔ ጋር ምን አለኝ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር እለምንሃለው አለው። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎ ነበረና። ስምህ ማን ነው ብሎ ጠየቀው። ብዙዎቹም ስሜ ሌጌዎን ነው አለው። ከሀገርም ውጪ እንዳይሰዳቸው አጥብቀው ለመኑት። በዚያም በተራራ ጥግ ላይ ብዙ የዕሪያ መንጋ ይሰማሩ ነበረ። ወደ ዕሪያዎቹም ስደደን ብለው ለመኑት፣ እያለ ይቀጥላል። ኢየሱስ ልክ ሲያየው ያ ለዘመናት ከፍ ብለህ ስታነበው ለዘመናት መቃብር ስር ላይ የነበረ ሰውን እንዳያልፍ የሚያስቸግር የነበረ ነው። እና አንተ ከአንተ ጋር ምን አለኝ አንተ የእግዚአብሔር ልጅ የልዑል ልጅ ነህ ብሎ ይጮኋል፣ ገና ኢየሱስን ሲያየው እና አሁን አጋንንት ራሱ እሱንም እያወጣሁት ነው አሳይሃለሁ። እነ ጴጥሮስ እነ ዮሐንስም ኢየሱስ እንደገበላቸው ቃል በስሜ አጋንንት ታስወጣላችሁ ብሎ ኢየሱስ በስሙ አጋንንት እናወጣለን። በኢየሱስ ስም ጉልበት አለው። የኢየሱስ ስም አሁን አንተ ሰው አጋንንት ቢይዘው ክፉ መንፈስ ቢይዘው በመሐመድ ስም ውጣ ነው የምትለው? ቃል በቃል ያሳይች ነው። አሁን ኢየሱስ ክርስቶስ በእግዚአብሔር መንፈስ እንደነበረ አጋንንት ሲያስወጣ እንደነበረ ምን ትያለች? እኔ ማሳያለሁ። ችግር የለም እኔ ምንላለ ያሳየች ነገር የለም እ እና ኢየሱስ ክርስቶስ እኔ ራ እንዳስደረግ አይቻለኝ ብሎ የተናገረ አካል ነው በማን ስም አጋንንት እንደሚያስወጣ እኔ ላሳየች። ያው ምን ይላል እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩኝ እንዲህ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች እያለ ይናገራል ኢየሱስ ክርስቶስ ላይ ነው ይሄን ያወጣው። ማቴዎስ ወንጌል ምዕራፍ 12 ቁጥር 22